ነው ኢክራም ነው። ካንተ ጋር ሬቲ የምትሰራ ማን ቸርከው፣ ማን መልስልኝ። እስኪ በሚስቴና በረስ ቀልድ አላውቅም። ና እስኪ መልስልኝ። ካንተ ጋር የምትሰራው ልጅ ምናምን ብሎ እንደማውቃት አላደርጉ፣ እኔን ባታቀኝ ነው የሚሻለኝ። እሷን ከማታውቃት ትላለህ? እኔ ነው ማንን ነው ወይስ ሌላ ሰው ነው? እሺ

ወላሂ አላህ እንደ ፈረጃቸው ማዳም ያደርጋችሁ። ቢስሚላሂ፣ ማዳም ቀመም ሳይሆን እሺ፣ እንዳታስቡት በላቸው፣ እንዳታስቡት ብያለሁ። ምነው ግን የመክናሐን ስም ንገረኝ። የመክናሐን ስም ንገረኝ። ዜድ ፎር ኤክስ ይባላል። ኦሮምኛ ቀንጓታ ካዳርአላቅ ጥቁር አባይ አታምጣ ተጠልፍልክ አለው። ይህም ከአባቷ ውጭ በማንም አትቀይረኝም አልኩ። ያረዳልሽ ምን አለፋ ወላሂ እንትን እህት ያልሰጠህን በድጋሚ ስትመጣ ኢንሻላህ። አክቹዋሊ እንትን ነው መዲናና መካ የቆየ ነው። በጣም ይበልጣል። ብዙ ነው ጅዳ ሁሉም ውስጥ ወደ አንድ ሰዓት ወይ ሁለት ሰዓት ነው ይመጣል። መጣን እቃ አላሉን ብር አልደረሰልንም ተመለስን። ግን በዚህ አጋጣሚ በቃ እኔ አላቅም ብቻ ልጅቷ ኒቃቢስት ናት። የሆነ ሱቅ ለጅዳ አግኝታል። ወላሂ በጣም አስራ ምናምን ነበርን ለአስራ ምናምናችን ጁስ ገዝታ፣ ወላ በምትገርም ልጅ አላውቃትም። ምታቀንም ቲክቶክ ላይ ነው፣ ዩቲብ ላይ ነው። ቤት ኑ አለችን። ቤት ቆይ ብር እየጠበቅን ውጭ አልናት። ስልኳን ሰጠችን፣ ጁስ አመጣችልን። መንገድ ላይ ነው ማውራችሁ፣ መንገድ ላይ እቃ እየጠበቅን ማለት ነው ጅዳ በቃ አላህ እንደውን እንጃ ምን እንደምልሽ። በኔ በኔ የኸይር ስራ አይደለም አጠገቤ ባሉት ኡስታዞች፣ ለነሱ በነሱ በረከ ምንድን ነው የነሱ በረከ ይድረስሽ። ምን ይላሉ ሌላ በጣም ሽክራን ወላሂ። ከዛ በኋላ እንመጣለን በለና ተሰነ ነበር፣ ቶሎ መመለስ ነበረብን ብሎ ወደ መካ ወደ መካ። ከተመለስም በኋላ ስልክ ስትደውል ማንሳት የሚያዘኝ ያላን ሰው ልሽ ማፈብኝ እኛ ስልክ ሰጠናት ነበርና፣ በጣም ምርጥ ሰው ናት እሷ። ብቻ ናት ጅዳ ላይ የጋበዘችን ማንም ሰው አላገኘ አላገኘንም

ወርም ሙሉ ያው ጅህልና ስለሆነ እየተጃጃነበ ቆንጆ ነኝ ደዛ ነበር። አይ እሱ ችግር ይለመደ ኖ የሳውዲማ አይመጣውም ሲጀምር ጅዳኛ ለአንድ ሰት እናገኝ። መዲና ደግሞ ብዙም ሰው የለም። እንትን የኢባዳ ለእኔም ብለው ነገሩ ቆንጆ ነኝ ብለህ ታስባለህ? ቆንጆና፣ እባክህ ወንድ ልጅ ውስጡ ነው። ብር ራሱ አይደለም። ባይዘቡ ወላሂ <سؤال> ብዙ ደንቆሮች አሉ፣ ብር ኖሯቸው ብዙ ብዙ ብዙ አለ። እንደውም በጣም በቃ ጅህልና የሚበዛው ብር ባለው ሰው ስለሆነ፣ አላህ ውስጣችን ቆንጆ አድርገው። ሀቢቢ ነፍሴ እንጂ ስጋዬ ነኝ አይደለም። ወላሂ በጣም ምንም ምንም ወላሂ። አንተ ለህርካም ምን ሲተመታላችሁ? ኢንሻአላህ በቅርቡ ላስት ቪዲዮ ለቅቄ አለው ሰኔ ሀያ ስድስት ምናምን መሰለኝ። ስለ ቲክቶክ ወይን የሚገዛ አውራኝ። እሺ ቲክቶክ ወይን የሚገዛ አውራኝ እያለላችሁ ነው። እሺ አንድ ጊዜ

ባይዘው ሙስሊም ከመሆኔ በተጨማሪ የደሃ ልጅ ነኝ እና ወላሂ በጣም በሚያጀባችሁ ሁኔታ የሻህ ልጅ አይደለሁም፣ የኡስታዝ ልጅ አይደለሁም፣ ወይ ሃይማኖት ላይ በጣም ክርር ያለ ሰው ልጅ አይደለሁም። ግን ወላሂ ላዚም ቤትኛውም ተአምር ቤትኛውም እንትን እኛ ቤት ልደት ተከብረ አቅም የማንም ልደት የማንም ልደት ተከብረ አቅም ካለመከበሩ የተነሳ መቼ እንደተወለድን እራሱ የአብዛኞቻችን አይታወቅም።

አዲነ አናዘር ሆ እኛ ቤት እሺ፣ እኛ ቤት፣ ቴንክ ዩ ሶ ማች፣ እርግቧን ያዙልኝ እንዳትበር፣ እርግቧን ያዙ፣ ላይፍ ቀያራችን እርግቧን ያዙልኝ። አምስት ሺህ ኮኝ ስሟን ያወጣለሁ። ወጥቼ አሪፍ እራት ነው የሚበላበት ራሴ

ጥቁር ፍም ለስዱስር የምትወስደው ምንድን ነው? ሚራ መድኃኒት ተጠቀማለሁ። ለፊቴ ይሄ በጣም ነው ቡግር የሚያስቸግረኝ።